በጣም ነው ያደነኩት፣ ባይዘ ወይዚህ ጋር አስረስን በጣም በጣም አደንቀዋለው። ምንም እዚህ መታችሁ ሰዱኝ ማለትም አይጠበቅበትም ነበር ማስረሻ። ይሄ የአማራ ፋኖ ትግል እየጠራ እየጠራ ወደ ልክ ወደ መሰረቱ እየገባ እንደሆነ አንደኛው ማሳያ ይሄ ነው። ከህወሓት ጋር የተጀመረ ግንኙነት ካለ፣ ከኦነግ ጋር የተጀመረ ግንኙነት ካለ፣ ከኦህዴድ ብልጽግና ጋር የተጀመረ ግንኙነት ካለ፣ የተጀመሩት ትብብር ወይም አጋርነት ካለ ለጊዜው እንዲቋረጥ ይደረጋል። ምንድን ነው የሚሰራው? የት አካባቢ ነው ትግል የሚሳተፈው ብትሉ፣ አስር ሰው በስሩ የለውም። አስር ፋኖ የሚባል እጁ ላይ አልነበረም። ቴምፖራሪ ፔንኪለር ነው ምን እስክትመጣ የፋኖ አንድነት የምትባለ ድርጅት እስክትመጣ ድረስ ማወቅ እስካለበት እስክንድር ነው። እስክንድር የተበላሹ ምናምን ሰዎችን እያቀፈ እያቀፈ ነው የመጣ ሁለት ዓመት ሙሉ አንደኛውና ዋነኛው ጠላታችን አገዛዙና ጠቅላይ ሚኒስትሩ ነው። ለጊዜው እንዲቋረጥ የተወሰነ ይላል። ለጊዜው አቋርጠናል የሚል ማለት ነው። ይሄ ገጽ ስምንት ነው ያለው። ውሸት ነው እንዳይሉ ገጽ ስምንት ላይ ለጊዜው እንዲቋረጥ የተወሰነ ነገር አለ። ፔጅ ኤት ላይ ማለት ነው፣ ላይ ማለት ነው። ለጊዜው እንዲቋረጥ የወሰኑት ምንድን ነው? በሁለቱም ድርጅቶች በአፋህ አድም በአፋህ አብሃም ማለት ነው። ከሕወሓት ጋር የተጀመረ ግንኙነት ካለ ከኦነግ ጋር የተጀመረ ግንኙነት ካለ ከኦህዴድ ብልጽግና ጋር የተጀመረ ግንኙነት ካለ የተጀመሩት ትብብር ወይም አጋርነት ካለ ለጊዜው እንዲቋረጥ ይደረጋል። ገጽ ስምንት ሰነዱ ላይ ማለት ነው በሁለቱም ድርጅቶች አፋህድም፣ አፋብሃም በኩል ከህወሓት፣ ከኦነግ እና ከኦህዴድ ብልጽግና የተጀመሩ ትብብር ወይም አጋርነት ካለ ለጊዜው እንዲቋረጥ ይደረጋል። ለጊዜው በሂደት በጥናት ላይ ተመስርተን እንወስናለን። ከነዚህ ኃይሎችም ሆነ ከቀጠናው ካሉ ኃይሎች ጋር የሚኖረን ግንኙነት የፋኖ የአንድነት ጉዳይ ከተጠናቀቀ በኋላ የውጭ ግንኙነትና ትብብር መምሪያ ሰነድ አዘጋጅተን በግልጽ አሰራር ግንኙነት እንመሰርታለን ይል በጣም ነው ያደነኩት። ባይዘው ወይዚህ ጋር አስረስን በጣም በጣም አደንቀዋለሁ። አይነው ዲል ያደረጉትም ያ ልጅም ሄዶ ከሄኖክ ነው ምናምን የሚባለው ከቲፔሌፍ ጋር ዲል ሲያደርግም ከሌሎቹም ጋር ዲል ሲያደርግ በጣም በጣም አሪፍ ማክሰሚያ ሜካኒዝም ነው በነገራችን አስረስ እዚህ ጋር አያችሁ ፖለቲካ ያውቃል ያልኳችሁ ለዚህ ለምንድ ነው ኦብጀክቲቭ የኔን ነው ትርጓሚ ነው የምነግራቸው እነ ዘመነና እነ እስክንድር የተጣሉት በዋናነት ከህወት ጋር የተያያዙ ነው እነ ዘመነ የህወት ይላሉ እነ ስክንድር ህወትን እንደ ጠላት ቆጥረውታል። እነዘመነ ኦነግሸኔ ጋርም ችግር የለባቸውም። እነዚህም ኦነግሸኔ ላይ ችግር አለባቸው። እነ እስክንድር ሻቢያ ላይ ሁለቱም ችግር የለባቸው። ሁለቱም የሻቢያ ተላላኪ ለመሆን እስክንድርም ችግር የለበትም፣ ዘመነም ችግር የለበትም። ኢንዶርስም አድርገዋል ተላላኪዎች ነን ብሎ አሁን በተለይ በተለይ ጎንደር ላይ ያለው ኃይል አሁን አፈንግጠው የወጡ ያሉትን ማስረሻ ሰጤ አንዱ የቆረቆራቸው ነጥብ ይሄ ነጥብ ነው። ስለዚህ ምን ማድረግ አለባቸው? የፋኖ አንድ ድርጅት እስኪመሰረት ድረስ አቋርጠናል ማለት አለባቸው እናስረስ የፋኖ አንድነት ከመጣ በኋላ አፋድም ከከሰመ አፋባም ከከሰመ በኋላ አፋድ የለም። ድሮም ሊደርሽፑን እነ ዘመን ይቆጣጠሩታል፣ እነ አስረስ ይወስዱታል፣ ከጨዋታ ውጭ ያወጡታል። እስክንድርንም ሌሎቹንም ማለት ነው። ዘን ምን ይላሉ? አንድ ድርጅት ተመሰረተ ይላል። አንድ ድርጅት ተመሰረተ ካለ በኋላ ኢሚዲየትሊ የውጭ ግንኙነትና ትብብር መምሪያ ብለው ሰነድ ያዘጋጃሉ። ገብቶቸዋል እየተካሄደበት ያለው መንገድ አፋሃድን ማክሰሚያ ፖይንት ናት። ይችኛዋ ዘጠነኛዋ ነጥ እነዚህ ምን ሊሉ ነው? አሁን እነ እስክንድር አይ፣ በተስማማነው መሰረት እኮ ከህዋት ጋር የተጀመረው ግንኙነት ተቋርጧል። ከኦነግሸኒ ጋር የተጀመረው ግንኙነት ተቋርጧል። ስለዚህ ምንድነው ሊሉ ይመጡ ነው? ልክ ነው ይሏቸዋል። እነዚህ ቢኮስ የጀመርነው ግንኙነት ካለ ይቋረጣል? ከኦነጋ ይቋረጣል። ምና ኦሬድ ብልጽግና እንኳን እርግጠኛ አይደለውም፣ ይቋረጣል። ከተቋረጠ በኋላ በቅርብ ወጥተው የፋኖ አንድነት የሚል ድርጅት ተመሰረተ ይባላል። ፕሬዚዳንቱ ዘመነ ካሴ ይሆናል፣ ሊቀመንበሩ፣ ተቀዳሚ ሊቀመንበሩ ዘመነ ከሆነ በኋላ ሌላ ድርጅት መዋቅራቸውን ያፈርሳሉ፣ ያዋህዳሉ። መዋቅራቸውን ካዋህዱና ከፈረሱ በኋላ የውጭ ግንኙነትና ትብብር መምሪያ የሚባል ምናልባትም አስረስን ይመድቡታል የመምሪያው ኃላፊ ከዛ በኋላ ምን ይዞ ይመጣል ከፋኖ ጋር ከህወሓት ጋር የሚሰራበት ሰነድ ከሸኔ ጋር የሚሰራበት ሰነድ ይዞ ይመጣል ማለት ሻቢያ ችግር ስለሌለባቸው ቴምፖራሪ ፔንኪለር ነው ምን እስክትመጣ የፋኖ አንድነት የምትባለዋ ድርጅት እስክትመጣ ድረስ ለእስክንድር ሶስተኛ ሞት አር አይ ፒ በሉት፣ ሶስተኛ ጊዜ አሁን ርስታችን ምናምን ሊል አይችልም። ሰው እነሱ አሯሩጠው አክስመው ካከሰሙ በኋላ የራሳቸውን ድርጅት ካመጡ በኋላ በዛ ውስጥ ፕሮሰስ ሊያደርጉ ነው። በእነዚህ ደግሞ አንዳርጋቸው የተካነ ነው። እኔ ጭቅጭቁን አላቅም። ያኔ በኢዜማ ምስረታ ጋ የነበረው አንዱ ጭቅጭቅ እሱ ነበረ። ሜምበር ኢዜማ ሲመሰረት ታስታውሳላችሁ። አሁን ጭቅጭቁ ልክ ነበር ልክ አልነበረ፣ ምናልባት ታሪካዊ ዳራ ስለሆነ ኢዜማዎችን እንጠይቃቸዋለን። ግን በወቅቱ በነበርንበት ቆመን ስናየው ኢዜማ ሲመጣ ምንድንነው ኢዜማ ያደረገው ትክክል ነው ትክክል አለ ሚላም፣ በቅን ልቦና ከሆነ ትክክል ነው ብዬ አስባለሁ። ምንድን ነው ያደረጉት? ኢዜማ የተለያየ ድርጅቶች ነበሩ አይደለ ራሳቸውን እያከሰሙ እያከሰሙ እያከሰሙ መጡ። እንትናቸውንም መለሱ፣ ምርጫ ቦርድን መለሱ። አክስመናልም ብለዋሉ። ሁሉ ነገር ከሰመ ከከሰመ በኋላ ወደ ወጥ ድርጅት መጡ። እናንዳርጋቸው ባሉበት ማለት ነው። ወደ ወጥ ከመጡ በኋላ ሊደርሺፕ ክሬት አደረጉ፣ ፕሮግራም ክሬት አደረጉ ምናምን። ያኔ አንቀበልም የሚሉ ሰዎች መጡ። ድርጅታቸው ኦልሬዲ ተወርሰዋል፣ ሄደዋል፣ አፍርሰዋል። ለምሳሌ አንዱ ኢዴፓ መሰለኝ፣ ኢዴፓ መሰለኝ አደለ? አንዱ እስር ቤት ያለው ሰውዬና ሌሎቹ ኢዴፓ ነው። እንትን ምንድነው፣ ሰማያዊ ፓርቲ ነው። ኢዴፓ የሆነ ውዝግብ የተነሳበት በአስታውሱኝ ትንሽ እንትን አለኝ። ያም ሆነ ግን ስቶሪው እንድትመለከቱ። ከዛ በኋላ ሰማያዊ ፓርቲ የሚባል የለም፣ ኢዴፓ የሚባል የለም፣ የሆነ ነገር የሚባል የለም አንድ ወጥ ፓርቲ ይሆናል። ወጥ ፓርቲው ነው ከዛ በኋላ ፕሮግራም የሚያወጣው ምንም የሚያወጣው ምንም የሚያወጣው ማለት ነው። አሁንም እና አስረስ በነ አንዳርጋቸው በነ ሻለቃ ዳይት ዲዛይን የሆነላቸው የማያስማማቸውን ነገር ፔንድ አደረጉት፣ ፔንድ አደረጉ በይደር ይቆያሉት የተጀመረ ምን ነገር ካለ እ የተጀመረ ትብብር ካለ አጋርነት ካለ ይቋረጣሉ፣ ቴምፖራሪ ማለት ነው። ልክ አንድነቱ ታወጀ የተባለ ግን በማግስቱ መመሪያ ይወጣሉ፣ ቢኮስ ይመቷቸውና ድርጅት አልባ ያደርጓቸዋል። ከዛ በኋላ ሰማያዊ ነበር አለ ሰማያዊ ፓርቲ ጭቅጭቅ የተገጸመው የሆኑ ያህል የሰማያዊ ፓርቲዎች ገቡ። እንደውም የአንድ ሀገር ሰዎች ማነው ግራንድ ጀስቲፋየር እና እንትና ማነው አንደኛው ዜማ ሊቀም የድርጅት ሊቀመንበር የነበረው የጠፋ እሱ ሰው አላወቅኩም። ሁለቱ አይታችሁ ከሆነ ግራንድ ጀስቲፋየር መሰለኝ የአንድ አገር ልጆች ናቸው። የአንድ አካባቢ አብሮ አደጎች ተጣሉ። ሶ የእነዛ ፓርቲዎች ሲከስሙ የመክሰማቸው ውጤት ድርጅታቸውን በሙሉ ያስረክባሉ፣ ንብረታቸውን በሙሉ ያስረክባሉ፣ ሀሳባቸውን በሙሉ ያስረክባሉ። ከዛ በኋላ ማን ነው ድራይቭ የሚያደረገው? ኢዜማ ነው ድራይቭ ያደረገው። የሸዋስ የሸዋስ ገባ ወደዚህ። እግዜር ይስጥልኝ እንደ ግራንድ ጀስቲፋየር ወደ ሌላ ሄደ። አይ ቲንክ እንደዛ መሰለኝ። ያም ሆነ ይህ አሁን እዚህ ጋም ያን ደግሞ ብዙ ዲዛይን ያደረጉት አንዱ አንዳርጋቸው ነው። በነገራችን ደ ሴም ስቶሪ ነው እዚህ ጋር የተደገሙ የሆነ ቀን ላይ እነ እስክንድር ጨረቃ ላይ ይቀራሉ ወይም ደግሞ ከዚህ በፊት ሳራምደው የነበረው ህወሀት ጠላት ነው የአማራ ህዝብ ምናምን የሚለውን ትቼዋለሁ ብሎ ይመጣል ማለት ነው እስክንድር በሙሉ ድምር ውጤቱ ባይዘወ የአፋዶች ሽንፈት ነው በጣም ድምር ውጤቱ ሳክሰስ ፉሊ ያሸነፈው አስረሱ በውጤት ደረጃ በጣም ውጤታማ ሆኖ አፋድን አፍርሶታል በነገራቸው ስለዚህ ከሆነ ጊዜ በኋላ ምንም ምንረብታ ከፈለግ ተቀበል ካልፈለግ ተቀበል፣ መመሪያ ወጥተናል። የአማራ ህዝባዊ የሉና ትግልን ይደግፋል። ሻቢያ ህዋትም ይደግፋል። ሻቢያ ላይ ችግር የለባቸው። ህዋትንም ቀላቅለነዋል፣ ኦላንም ቀላቅለናቸዋል። ይመጣል ማለት ነው። ካፒቴን ማስረሻ ሰጤ ለመንግስት እጅ ሰጥቷል የሚል መረጃ በስፋት የወጣ ይገኛል። ይህ ምን ያህል እናንተ የምታውቁት በማስረጃ የምትገልጹት ነው፣ እሱን መልሱን ልትሰጠኝ ትችላለን። በሌላ በኩል ወስደዋል የተባሉት መረጃዎች ካሉ እንግዲህ ጥንቃቄ ማድረግ ይገባል። የቅርብ ሰው ነው፣ አጠገባችሁ ያለ ሰው ነው። አገዛዙ መረጃዎችን እየሰበሰበ የድሮን ጥቃትን ጨምሮ በእናንተ ላይ ግድያ ሙከራ፣ ግድያ እርምጃ ለመውሰድ ከፍተኛ እንቅስቃሴ እያደረገ ባለበት ሰዓት ላይ ምናልባት የዚህ የማስረሻ ሰጤ ወደ መንግስት መሄድ ምን ያህል ጉዳት ሊኖረው ይችላል ይሆናል ይዞት ሲሄደው ማስረጃ ድርጅታችሁ ላይ የሚያመጣው አደጋ ይኖራሉ። ይህን መርምራችኋል? ምናልባት በዚህ አጋጣሚ ልትገልጹ የምትችሉትን ነገር ካለም እድሉን ልስት መጀመሪያ ያነሳውን በተመለከተ ትግላችን ውስጥ አብረው የቆዩ ግለሰቦች ያው ከተቋማችን ከአደረጃጀታቸው ከሰራዊቱ ጠፍተው መሄዳቸው ነው እንጂ አሁን ያሉበት ሁኔታ ማረጋገጥ አንችልም። ሚዲያ ላይ እንደ ማንኛውም ሰው የምንሰማው ነገር አለ። ዞሮ ዞሮ ምንድን ነው ከዚህ በኋላ የድርጅታችን አካል እንዳልሆኑ እንደ ተቋም በዚህ ልክ ከሄድን ቀጣዩን ያው እነሱ ባቀዱት ልክ የሚሆኑትን የምናየው ነው የሚሆነው። አሁን ባለው ሁኔታ ግን ዜና ተወዛ ናቸው ለማለት አንችልም። ዞሮ ዞሮ ግን ያው ቅድም ባልኩ መረጃ መሰረት አሁን ያሉበት ከወገን ምን ጦር ላይ እንዳልሆነ ግን አረጋግጠናል። በመቀጠል እነዚህ አመራሮች ይዘውት የሚሄዱት መረጃ ያነሳው ትክክል ነው። አንድ አመራር የነበር በተለይ ደግሞ በከፍተኛ ቦታ የነበረ ትግል ሲሄድ በተለይ ደግሞ እንደዚህ አስቦበት አቅዶበት የኋላ ያደረ ግንኙነት አድርጎ ከሆነ ራሱን የቻለ ጥሎት የሚሄደው ስጋት ይኖራል። ነገር ግን እንዳልኩ ድርጅታችንም እዙም ከዚህ በፊት እነዚህን የድርጅታችን አመራሮች ክትትል ሲያደርግባቸው ስለቆየ በተቻለ መጠን ዳሜጁን ለመቀነስ የሚያመጡትን ጉዳት ለመቀነስ ጥረት በሚያደርግ ስራ ተሰርቷል። ነገር ግን ያው ትግል እስከሆነ ድረስ ምንጊዜም ጥንቃቄ ያስፈልገናል። እነሱ አይደሉም፣ ገና ዛሬም በትግላችን ውስጥ እኮ በርካታ ሰርጎ የገባ አካል ሊኖር ይችላል። ስለዚህ ምንጊዜም ቢሆን ራሱን የቻለ እያንዳንዱ ታጋይ እያንዳንዱ አደረጃጀት በጥንቃቄ እንዲሄድ በዚህም ዙሪያ የግንዛቤ ማስጨበጫ ስራዎችን ጭምር እየተሰሩ ነው ያሉት። አሁንም ቢሆን እነዚህ እንግዲህ ከትግላችን ውስጥ የሄዱ አካላት ጥቃት አያደርሱም ማለት አይደለም። ለጠላት ውለው አድረው ጠላት ሊያገለግሉ ይችላሉ። ይህን ትናንት ከትናንት ወዲያ ምስል አየ ነው ማለት ነገር ግን ያን ያክል ችግር የሚፈጥርበት ቁመና ላይ ግን አይደሉም። ምክንያቱም ታጋይነ በረሃ ላይ ነው ያለው፣ ጫካ ላይ ነው ያለው። የሆነ ቦታ ላይ ቁጭ ለምንጠብቅ አይደለም። በዚህ ልክ ጥንቃቄዎች እየተደረጉ ስለሆነ ከእነሱ ጋር የነበሩ ግንኙነቶች መረጃዎችን ይዘው ሊሄዱ ይችላሉ። ግን ደግሞ ታጋይ ምንጊዜም ተለዋዋጭ የሆነ እቅድ ነው የሚኖረው። ትናንት የነበረን ይዛ አትቀጥልም። ምንጊዜ እንዲሆን ራስ ግን ከጠላት ቁመና ጋር እያነጻጸርክ ተለዋዋጭ በሆነ ሁኔታ ላይ ስለሆነ የምንሄደው ለተቋማችን ያን ያክል ትልቅ ስጋት የሚሆን ነገር የለው። ይዘውት የሚወጡት መረጃ ሌላ ሌላ ነገር ሊኖር ይችል ይሆናል። እሱ ወደፊት እያየን እንደ ተቋም ምላሽ ስለምንሰጥበት ያን ያክል ብዙም ስጋት ማለት እጅ ልሰጥ ነው፣ በቃ ተብሎ በስልክ ተደራድሮ ልንወስደው ነው ምናምን፣ ስራው ጨርሶ ነው። በአጭር ቋንቋ እጅ ይሰጣል የተባለው ቦታ ከለላ የሚባል ወረዳ ቆስቄ፣ ቆስቄ ቀበሌ ከለላ ወረዳ ነው። እዛ ተደራድሮ እዚህ መታችሁ ሰዱኝ ያለው ለብልጽግና። ምንም እዚህ መታችሁ ሰዱኝ ማለትም አይጠበቅበትም ነበር ማስረሻ። ይሄ የአማራ ፋኖ ትግል እየጠራ እየጠራ ወደ ልክ ወደ መሰረቱ እየገባ እንደሆነ አንደኛው ማሳያ ይሄ ነው። የዛሬ አንድ ዓመት የአማራ ፋኖ ኃይሎችን ላለመከፋፈል እዚህ ውስጥ ኮንትሪቢዩት አናደርግ በሚል ነው እንጂ ልክ እንደ አንዳንዶቹ ሚዲያ ላይ መተው አንዱን አንጋሽ፣ አንዱን ወቃሽ ሲያደርጓቸው እንደነበሩ እዛ ውስጥ አንገባም ብለን ነው እንጂ ማስረሻ ሰጤ ብልጽግና ነው። የተመስገን ጥሩና ልጅ ነው ተመስገን ጥሩና በትግራይ ጦርነት ጊዜ ልብስ አልብሰው ዩኒፎርም መከላከያ ዩኒፎርም አስለብሶ ወደ ደሴ አካባቢ ዘምቶ ነበር፣ አዘምቶት ነበር። እና አሁን እጅ ሰጥ ለብልጽግና የሚለው ከየት መጣ ሲባል አንደኛ በአማራ ክልል ያልሰማችሁ ከሆናችሁ ማለት ነው። በተለይ የአማራ ኃይሎች ትግል ለማትከታተሉ ተመልካቾች በየወረዳው በየዞኑ የነበረ የታጠቀ ሰራዊት የነበረው ዝም ብሎ መሳሪያ እየገዛ ምናምን እየገዛ በዚህ አካባቢ ልዩ የዚች ወረዳ ፋኖ የዚች ወረዳ ፋኖ አይነት የነበረው ሙሉ በሙሉ እንደዚህ አይነት አደረጃጀት ሙሉ በሙሉ ዲስማንትል አድርገው ወደ አንድ ሴንትራላይዝ የሆነ ሰራዊት አምጥተውታል። ሙሉ በሙሉ ወደ አንድ ነው እየመጣ ያለው። እንደምታውቁት የእነ እስክንድር ብዙ ጊዜ ሸዋ አካባቢ ብዙ እንትን ነበር፣ አሁን ሙሉ በሙሉ ገብቷል። እነ መከታው ምናምን በሙሉ ወደ አንድ ስር ወደ እነ ዘመነ ካሴ ስር መጥቷል። መሪያችን ማነው በሚለው ሁሉም ኮንሰንሰስ ላይ ደርሷል። እና በየወረዳው የነበረ አሰላለፍ ተበታትኖ የነበረው እሱ ሴንትራላይዝ አድርገውታል። እዚህ ላይ አሁን መሀል አዳሪ ነኝ መሀል እዚህ አካባቢ ነኝ የሚል ካለ ዋጋ የለውም። በቀጥታው በጊዜው ነው ወደ መጣበት ወደ ቤቱ የሚሄደው። ልክ እንደ ማስረሻ ማለት ነው እና ከዚህ በፊት ስብሰባ ረግጦ ወጥቶ ነበር። ስብሰባ ረግቶ መከላከያ ዩኒፎርም ለብሶ የምታስታውሱት አንድ ቪዲዮ ላይ ነኝ እና ምን እነግራችሁ መከላከያ ዩኒፎርም ለብሶ መግለጫ ሰጥቶ ከወያኔ ጋር ከወያኔ ጋር ሆነን ትግል አንጀምርም ልክ ማለት አማራ ፏል ነው ተላላኪ ነው ለማለት ማለት ነው እሱ ሁለት ዓመት ሙሉ እዛ እየማቀቀ ብልጽግና የሚናገረውን የሻቢያ ተላላኪ ነው የኤርትራ ተላላኪ ነው የሚለውን እሱን እያስተጋባ ነበር ዩኒፎርም ለብሰው ይሄ ምንድን ነው የሚሰራው የት አካባቢ ነው ትግል የሚሳተፈው ብትሉ አስር ሰው በስሩ የለውም። አስር ፋኖ የሚባል እጁ ላይ አልነበረም ከጎንደር ወደ ጎጃም ጎጃም ሙሉ ተጠራርጎ ወጡት ከዛ የት አካባቢ ነበር ጊዜው የቆየው ወደ ወሎና ወደ ሸዋ አካባቢ እነኮ ሀባን እየሸወደ እየሸወደ እስክንድርን እየሸወደ ነው እየቆየው። ማስረሻ ምንም ጥርጥር መቶ ፐርሰንት ብልጽግና ነበር። እኔ አይደለም ማንም ነው የሚያቀው፣ ብልጽግና ሰዎችም ያውቁታል። መጥፎ ነገር ባለፈው በድሮን ጭምር ለጥቂት ድኗል። እሱ ያሰማራቸው የድሮ እንትሮች ነበር መረጃ ሰጥቶ ትልልቅ የአማራ ፋኖ ኃይሎችን ማመራሮችን ጭምር ለማስመታት ራሳችሁ መግለጫችሁ ላይ ይሰጡት ይሆናሉ፣ ወደፊት እና፣ ተመስገን ጥሩ ነበር። በደንብ አደራጅቶ በጀት በጅቶ ይሄ አለ፣ ጎንደር አካባቢም አለ። በጊዜ ይወጣሉ፣ እነሱም በጎንደር አካባቢም ያሉ አሉ። ዝናሽ ታያቸው ሚሊዮን ገንዘቦችን እየበተነች በጣም በርካታ ገንዘብ የበተነች እዛ፣ ያደረጃቸው ያደራጀቸው እንትን አለ። ፋኑን የመከፋፈል በገንዘብ በምናምን የመከፋፈል ስራ ማለት ነው። እሱ አለ አለችበት። ይመጣሉ እነሱም እና ስረስ ማለት እንደነገርኳቸው የሰፈር ልጆች ናቸው። የሰፈር ልጆች ወደ መርጦ ለማርያም በደንብ የሚተዋውቁ በቤተሰብ በአካል የሚተዋውቁ ናቸው። ተመክሮ እምቢ ብሎ ነው የብልጽግ እናንተ ስለሆነ እና በባህሪም የታጋይነት ባህሪ የለውም። የምታውቁት ነው ብዙ ሰው የሚያውቀው ማለት ነው። መጠጣት፣ መቃም፣ ከሴት ጋር ወዲያ ወዲህ እንትን ማድረግ የታጋይ ባህሪ አይደለም። በረሃ ላይ ሆኖ ይህን ሁሉ አኮሞዴት የሚያደርግ ታጋይ የለም እና የሚታገስ የትግል መርህም የለም። እንዲሁ በደንብ ታግሰውት ነው የመጡት እስከ ዛሬ ረጅም ጊዜ ማለት ነው። እና ይህን የታጋይ ባህሪ ያልተላበሰ ፋኖ እየጠራ እየጠራ እየጠራ አሁን ሁሉም ጠራርጎ እያስወጣቸው ነው። እና ይሄ አንዱ ማወቅ እስካለበት እስክንድር ነው። እስክንድር የተበላሹ ምናምን ሰዎችን እያቀፈ እያቀፈ ነው የመጣው ሁለት ዓመት ሙሉ ጠላት ማን ነው? ወዳጅ ማን ነው? ሰነዱ ላይ ገጽ ዘጠኝ አስገራሚ ነው። የጠላት ወዳጅ አፈራረጃቸው እራሱ ወደ ሶስት ጠላቶች እንዳሉ ያነሳሉ። ጠላቶቻችን ነከሌ ናቸው ብለው፣ ወዳጆቻችን ደግሞ ነከሌ ናቸው ይላል እና የጠላት አፈረጃጃቸው ያው የዓላማችን ነው ይላሉ። የቆምንበት ዓላማ ነው ይላሉ ስለዚህ አንደኛውና ዋነኛው ጠላታችን አገዛዙና ጠቅላይ ሚኒስትሩ ነው የሚሉት። አገዛዙ ነው ይላሉ። የኦዴድ ብልጽግና ይላሉ። ከዛ ዋነኛው ጠላታችን የሁሉ ነገር ማጠንጠኛችን የኦዴድ ብልጽግና ነው ይላሉ። እኔም እንደዛ አስባለሁ። ሳሚን ያኔ እጁን ይሰጣል። እጁን ይሰጣል አምኖት ሹር እግዜር ከረዳው እኔ የማስረሻንም እጣ ፈንታ የማግኘት እድሉን እስክንድር እጠራጠራለሁ፣ እጠራጠራለሁ። አንደኛ ሊቀመንበር አይሆንም ፎር ሹር። ሊቀመንበር ሳይሆን እስክንድር መኖር ይችላል ወይ? አሁን አሁን እጠራጠራለሁ። እስክንድር ሁለተኛ ሰው ሆኖ የመኖር ፍላጎት አለው ወይ? ሶስተኛ ሰው፣ አራተኛ ሰው? እጠራጠራለሁ። በጣም ነው የምጠራጠረው። አሁን አሁን ናዌደይስ ከሊቀመንበርነት ከፕሬዚደንትነት ውጭ እስክንድር ሀሳብ አለው ወይ? እኔ እንጃ፣ አይመስለኝም በሄደበት ሁሉ ወይ ሊቀመንበር ወይ ፕሬዚዳንት መሆን የሚፈልግ ይመስለኛል፣ ካለው አምቢሽን ተነስቼ። ስለዚህ አይ ዶንት ቲንክ በቀዳሚ ሊቀመንበርነት ዘመነ ተቀምጦ፣ ቢኮስ የእሱ ደግሞ ትንግርት አለው እዛው፣ እንደምታውቁት ትንግርት አለው። በረሃኞቹ ነግረውታል። ከእናት ማፀን ስትወጣም የአማራው መሪ የአንተነህ ተብሎ ተነግሮታል። ጸብ ሊገጥም ነው። ከእናቱ ማፀን ጋር ነው ጸብ የሚገጥመው ዘመነ። ማንም ሰው ደግሞ ከእናቱ ማፀን ጸብ አይገጥም። ማንም ሰው ከበረኞቹ ጸብ አይገጥም። ሃይማኖታዊም ስለሆነ አንደኛው ፓርት እሱ ነው። ሁለተኛ ደግሞ በብሔርተኝነት ውስጥ ሁለት ንጉስ የለም። ሁለት የብሔር ንጉሶች ሊኖሩ አይችሉም። ሰው አንደኛው የግድ አንደኛው ማጥፋት አለበት። ስለዚህ ሁለት ሊቀመንበሮች ሊኖሩ አይችሉም። ዘመነ ነው የሚሆነው። በኮስ ኔሬቲቭ ያሸነፈው የአስረስ ነው። ሁለት ንጉስ ስለማይቻል በህይወት ይኖራል የሚለው እጠራጠራለሁ። ስለዚህ የአስረስ እድል። የማግኘት እድሉ ጠባብ ነው ብዬ ነው ማሰብ። በጣም በጣም ጠባብ ነው። የውጭ ግንኙነትም ቢያደርጉት እቅዱን የሚያወጣው አስረስ ነው። ከዛ በድምፅ ብልጫ ተቀበል ይሉታል። አሁን ከህዋት ጋር አንገናኝም፣ ከኦላ ጋር አንገናኝም ብሎ ቢጽፍ ውድቅ አድርገውበት በድምፅ ብልጫ፣ እሱ ድምፅ ብልጫ የሚላት ነገር ስላለች እዛ ይገባል። ሶ አይ ዶንት ቲንክ እኔ የዛ እድል የሚያገኝም አይመስለኝም ኢንኤኒዌይ ኢንኤኒኬስ ጠላት ወዳጅ ስሌታቸው ላይ እንግዲህ አንደኛው ጠላታችን አገዛዙ ነው ይላሉ። ሁለተኛው ጠላታችን ላገዛዙ የሀሳብ ቁሳቁስና የሞራል ድጋፍ ያደረጉ ይላሉ። እንግዲህ እዚህ ውስጥ ሁሉም እራሱን ይክተት። ላገዛዙ የሀሳብ ቁሳቁስና የሞራል ድጋፍ ያደረጉ ጠላቶቻችን ናቸው ይላሉ። ሶስተኛው አማራ የህልውና አደጋ አላጋጠመውም ብለው የሚክዱ ሰዎች እነሱም ጠላቶቻችን ናቸው ነው የሚሉት። ኤርሚያስ እንደገለሰ ጠላት ነው ማለት ነው። ከዚህ በኋላ የእነሱ ጠላት ሆኜ አይደል ነው ስለውኝ ከሆነ አላውቅም። ከዚህ በፊት ግን ወይም ባገዛዙ ከዛሉኝም አላውቅም። ግን እዚህ ጋር አለሁበትን የዚህ ጋር ህሉና የሚባል ከሆነም የአማራ ህሉና አደጋ እነሱ ናቸው። የህሉና አደጋ ባለቤቶች ወርዛት ማተር። የህሉና አደጋም እየመጣ ከሆነ አሁን ነው እየመጣበት ያለው። አማራ አሁን ነው በእነሱ ምክንያት ቢኮስ ኦብዛ አሁን እኔንም ይጨምራል አልኳችሁ። ከዚህ ጠላቶኛለሁ ማለት ነው። አማራ የህሉና አደጋ እንዳጋጠመው የሚክዱ ምንድነው ህሉና ዘሰቁልልና ምንድን ነው? ዝም ብሎ የማይጨበጥ ምናምን የማይጨበጥ ነገር ልውና ልውና ልውና እያልክ የጠላቱን ብዛት አስሉት። ከዚህ በኋላ ደሞ የዚህ አካል የጠላቱን ብዛት፣ ስለዚህ አገዛዙ ጠላታችን ነው ካሉ በትንሹ አስር ሚሊዮን ጠላት አላቸው ማለት ነው። አንድ ለአገዛዙ ሀሳብ ቁሳቁስ ሞራል ድጋፍ ያደረጉ ይሄ መንግስት ይጠናከር፣ ይሄ መንግስት እንዲሁን ምናምን የሚሉ ካሉ ከብልጽግና ውጭ በሚሊዮኖች ይኖራሉ። እነሱም ጠላት ናቸው ማለት ነው። የአማራ ህልውና አደጋ አላጋጠመውም። እንደዚህ ትክክል አይደል? ህልውና እያልን ማክሲማይዝ አናድርገው። ህልውና ይውላል። ህልውና ላለመደራደር፣ ህልውና ጦርነት ላለማቆም፣ ህልውና ምንም ስፔስ ላለመስጠት የምትካሄድ ኮይን የተደረገች የሻቢያ ፕሮጀክት ናት። ህልውና ለምን አትደራደሩት? እንዲህ ህልውና አደጋ ያለበት ይደራደራል ነው ይላል፣ ሚስተር ጀስቲፋየር፣ ግራንድ ጀስቲፋየር። ረድርድር ምናምን ስላም ስትል ይመጣል። ልደቱ ህልውና አደጋ ባለበት ምናምን ይላል። ደስ አይል። የህዳሴ ግድብ ቢመረቅ ባይመረቅ ምንድነው የሚያስደስተኝ? ህልውና አደጋ ባለበት ሀገር ውስጥ ይላል። ህልውና የሰነፎች መንገድ ናት። የፖለቲካ እርጠት ማረጥ ያጋጠማቸው ሰዎች መንገድ ናት። ባይዘው የህልውና በግልጽ ነው የምነግራቸው፣ የፖለቲካ ማረጥ አጋጥመዋል። እንግዲያውስ ህልውና የሚል ቃል አንጠልጥለ ዙር እኔ እንደዛ ነው የማምነው። የፖለቲካ እርጠት ማረጥ ያጋጠማቸው ሰዎች ኪሳቸው ደረታቸው ምናቸው ውስጥ የከተቷት ህልውና የምትለው ነገር